ሰዋ እጆቿ ይሰራሉ። አይደለም ሞተር ዊልቸር ቀርቶ ማኑዋል ዊልቸር እንኳን ብታገኝ ልጅ እራሷን ችላ በእጆቿን እርታ መውጣት የምትችል ልጅ ነች። ግን በጣም በቃ በሚያሳዝን ሁኔታ ያንን እንኳን ያላገኙ በጣም ብዙ ሰዎች አሉ። ዛሬ ከተለያዩ ቦታዎች ሰዎች ይደውሉልኛል። እኔ ሳገኝ በሆነ አጋጣሚ እጄ ላይ ሲገባ የማግዛቸው ሰዎች፣ በቀደምም ሐቢባዬ ታስታውሻለሽ፣ ግሩሜ ገብቶ ዳግም ዊልቸር ሰጥቶኛል፣ በሱ ነው እየተራመድኩ ያለሁት ሲል ምትችውን ነገር ልታደርግ ትችላለች። እኔ ግን አንድ ግለሰብ ነኝ ለራሴ ዊልቸር የምፈልግ ለእኔ ደግሞ ሳገኝ፣ የኔ ለሰዎች ቅድም፣ አሁን ለልጅቷ ስትነግሪያት የነበረው ነገር የኔ አርጅቶ አለ የምትለው ነገር እውነት ነው። አርጅቶ ሊሆን ይችላል። ያረጀው ግን ለእሷ ነው። የሆኑ ሰዎች ቤት ሲሄድ ይህ ዊልቸር አዲስ ተስፋ የሚሰጥ ትልቅ ማቴሪያል ነው የሚሆነው እና ትርጉሙ ብዙ ነው። ስጦታው ብዙ ነው። ያሰባችሁትን ነገር ፍሬ እግዚአብሔር እድሜ እና ጤና ይስጣችሁ። ሀቢባ እየተባረቅ አንቺ የብዙዎች እናትነሽ ለብዙ ሰዎች መፍትሄ የሆንሽ ሰውነሽ እና ይሄ በጣም በጣም በጣም ትልቅ ጉዳይ ነው። ይህንን ነገር ከኔ በላይ ደግሞ የሚናገር ሰው ስለሌለ ነው መግባት የፈለግኩት። እጅግ በጣም እናመሰግናለን ዳግም ስለመጣህ እና የዊልቸርን ምንነት ጥቅም፣ ያው ምንም ነገር ቦታው ላይ ያለ ሰው ብቻ ነው የሚያውቀው፣ እዛ ውስጥ ያለ ቦታው ላይ ያለ ሰው ብቻ ነው የሚያውቀው እና ስሜቱንም የሚያውቀው። ዊልቸርን ያገኘ የዊልቸርን ጥቅም ያውቃል። ዊልቸር የሌለው ደግሞ ዊልቸር ማጣት ምን እንደሆነ ያውቃል እና በጣም እናመሰግናለን። እሺ ቴንኪው። አዎ ቴንኪው ዳግዬ፣ በጣም እጅግ በጣም አድርገን በደንብ በጣም በጣም እናመሰግናለን ቴንኪ በጣም አንዱ፣ ሻቪባይ ፍሬ ድምፅ ይሰማል። አዎ አሁን ይመጣል። አዎ ይሰማኛል። አዎ አሁን እናንተ የምትሰጡትን ዊልቸር እኔ የዛሬ አንድ ወር የዛሬ አንድ ወር ከህንድ ሕክምና ከተመለስኩ በኋላ ዊልቸር የተበላሽቶ ሌላ ዊልቸር አሁን እናንተ የምትሰጡትን ዊልቸር አንድ መቶ አርባ ስምንት ሺህ ብር ነው የገዛሁት። የዛሬ ዛሬ አንድ ወር ነው የምልሽ፣ አንድ መቶ አርባ ስምንት ሺህ ብር እሺ። እኔ እንደ አቢባ ያሉ ሰዎች ደግ ሰዎች ከጎን የሆነው ሌሎችም መልካም ሰዎች አግዘውኝ ይህንን ማድረግ ቻልኩኝ። ማን ነው ይህንን የሚያገኘው? ስንት ሰው ይህንን ሊያገኘው ይችላል? በጣም በጣም በጣም ከባድ ነው። አሁን ዛሬ እንኳን አቡ ያንችን ማስታወቂያ አላየሁትም። ነበረው አይናለም ለም የምትባል አዋሳ የምትኖር በዊልቸር ነው የምትንቀሳቀሰው በጣም ጎበዝ ናት። ባሏ በጣም ጎበዝ ነው። በክራንች በዊልቸር እንደምትሄድ እያወቀ ነው ያገባት። ልጅ ሲወልዱ አንደኛዋ ልጇ ጤነኛ ነበረች። ከተወሰነ ወር በኋላ መራመድ አቃታት ከዛ በጣም ተደናገጡ። ብዙ ቦታ ወስደው አሳከሟቸው ልጅቷል ግን በቃ በጣም አስቸጋሪ ሆነ። ሁለተኛ ልጅ ሲወልዱ ሁለተኛውም ልጅ እንደዚሁ ለመንቀሳቀስ ድጋፍ የምትፈልግ ልጅ ሆነችና ማለት በቃ አንዳንድ ጊዜ በህይወቴ ውስጥ እንደዚህ አይነት ነገር ከፈጣሪ ሁሉ ክርክር ውስጥ ይጥለኛል። ለምን እንዴት በቃ ብለሽ ውስጥሽ ጣም እንዲጎዳ ያደርግሻል። ጎድ ያድርግ ይችላልና፣ እሷ ናት ደውላ ሐቢባን ማስታወቂያ አይተሃል ወይ ያለችኝ፤ አላየሁም አልኳት። እባክህ እንዳቅም፣ እኔ ላይቭ መግባት አልችልም፣ ስልክ የለኝም፣ ግን አንተ ገብተህ ችግሬን ለሐቢባ እና ለሰክሰስ ፕላስ አስረዳልኝ እና ከሚመረጡ ሰዎች ውስጥ አንዱ መሆን ከቻልኩ እርዳይ ብላ እሷ ነበረች የነገረችኝ። እና በዚሁ አጋጣሚ ሊስት ውስጥ መግባትም ከቻለች ብትረዷት ብዬ ለማለት ነው። አቢባ እያመሰግናለሁ በጣም እሺ እናመሰግናለን ማለት ዌልቸሩን የፈለገችው ለልጆቿ ነው ለራሷ ለራሷ ነው ለራሷ ነው እሺ ትችላለች አይደል ሰክሰስ ልመዝግባት እሺ ስሟን ነገሪኝ አይናለም ትባላለች የአባቷን ስም አጣርቼ ነግርሻለሁ። አይን አለም ነው የምትባለው። ባሏ ትዝብት ይባላል። አይን አለም ስልክ ቁጥሯ ኔትወርኩ እየያዘው ነው፣ ቀይ እየበራ ነው። ለዛ ነው። ፍሬ ቪዲዮ ልኬልሃለሁ፣ ኢንተርቪው ያደረግኳቸውን ባሏን እና እሷን እና ሲመች ታይዋለ። አብይም ከተመቸች ልክልሻለሁ። እሺ ስልክ ቁጥሯ አለክ አሁን ስልኬ ላይ መግባት ስለማልችል ከላይቭ እንደወጣሁ ላንቺ ቴክስት ላር ጋቡ ይ አዎ፣ ዋትሳፕ ላይ ላክልኝ እና ደብተሩ ላይ ስሟን መዝግቤ ያለው ዋትሳፕ ላይ ቁጥሯን ስትልክልኝ ከስሟ ጎን ጽፈዋለሁ። ስልክ ቁጥሯን ዛሬ ትንሽ እየበራ ነው። በውስጥ መስመር ስልኩን ስልኳል ዋትሳፕ ላይ እንድሰጠን እናደርጋለን። ውጭ በቃ እሱም ይረፍ መሰለኝ። አሁን መግባት ባለእንትን መግባት እንዴት እንደሆነ የሚገቡበት ወይ ይስተካከልና፣ ዳጊ እናመሰግናለን ወይ በጣም እናመሰግናለን። የዓይን አለምንጣም አመሰግናችሁላክልኝ አሁን እልክልሻለሁ። አቢባዬ በዚሁ አጋጣሚ ፍሬው ከሰክሰስ ፕላስ ጋር ተነጋግረው ባለፈው ባንቺ ላይቭ ላይ ቃል የገቡትን ሶስት መቶ ሺ ብር ትራንስፈር አድርገውልኛል። ይህንን በሚመለከቱ በአቢባም ስም ፍሬዬ በጣም ነው የማመሰግነው። ቪዲዮ ሰርቼም ቲክቶክ ላይ ማጋር ችያለሁኝ። አቢባዬ እንግዲህ አንቺ ብዙዎች እናት፣ እግዚአብሔር ይባርክሽ። ፍሬውንም ሰክሰስ ፕላስንም ከልብ አመሰግናለሁ። በዚህ ጉዳይ ላይ ሁላችንም የምንችለውን እንድንተባበር፣ ቲኬቶቹን እንድንቆርጥ ለብዙዎች እረፍት የመሆን መንገድ ነው የምትሆኑት እና እሱንም እንድታደርጉ አደራላለሁ። አቢባዬ እወድሻለሁ። ፍሬ በጣም ወዳለሁ። አመሰግናለሁ። ነውሪያ ዳግዬ፣ እኛም በጣም ነው የምንወድ በጣም እናከባ አንተም በሰላም መንገዴን ሄደ። የሁለተኛውን ዙር ሕክምና የሚደረግልህ ቴራፒዎችን በሰላም ተጠናቆ ተመለስ። ጥሩ ነገር ይዘህ ልትመጣ በሚዲያ ደረጃ ልትመጣ ተናግራል። ያን ነገር እኛ ደግሞ ከጎን ሆንን አይውን እናደርጋለን። አንተም በርትት፣ ትክክለኛውን ውጤት እንደምታመጣ በደንብ እምነቱ አለኝ። መልካሙን ሁሉ ያሳየን። በሰላም ሂድ፣ በሰላም ተመለስ። ከአንተ አንደበት በጣም ብዙ ስናኑ በጣም ብዙ የሚበረቱ ብዙ ብዙ ከአንተ አንደበት የሚወጡ አካላቶች በጣም ሰውን ይጠግናል። እና ከአንተ ብዙ መማር ብዙ መስማት የሚፈልጉ አካላቶች ስላሉ ይህንንም ጭምር በደንብ ከጎን ቆመን ይህን ነገር ይሁን እናደረጋለን። አመሰግናለሁ ፍሬዬ። ይህ በጣም እናመሰግናለን። በጣም ነው የምንወድክ። ሁሌም እንደምልክ ለብዙዎቻችን ተስፋ ነህ እና እንፈልገሃለን። ታስፈልገናለህ። በጣም ታክመህ ድነህ ተመለስ። አሜን። እኔ እናት አሜን። አቢባ ይከታተላለሁ። እሺ፣ እሺ። አሁን ማስገባት ትጀምራላችሁ ሞዴሬተሮች። ዊልቸር ፈላጊ ነኝ ብለው የሚጽፉትን ኮመንት ላይ አስገቧቸው እና እንቀጥል እኔ ደብተር ላይ መዝግቤ የመዘገብኩትን ፎቶ አንስቼ ለሰክሰስ አደርሳለሁ ሰክሰስ ደግሞ ዋትሳፕ ላይ ኮንታክት አድርጓችሁ የምትሰጡኝ ቁጥር ዋትሳፕ ሊኖረው ይገባል ዋትሳፕ ላይ ኮንታክት አድርገዋችሁ ቪዲዮ ትልካላችሁ ኦኬ ቪዲዮ ልካችሁ የእውነት አካል ጉዳተኛ እንደሆነ ያሰው በቪዲዮ ታይቶ ተረጋግጦ ነው ዊልቸሩ ለሚገባው ሰው እንድረፉ ማለት ነው ምክንያቱም አንዳንድ ሰዎች አሉ ዊልቸሩ ያስፈልገኛል ብለው ምንም አይነት አካል ጉዳተኛ ቤተሰብ ሳይኖራቸው ወስደው የሚሸጡት ሰዎች አሉ ስለዚህኛ በትክክል ለሚገባው ሰው መድረሱን እርግጠኛ መሆን እንፈልጋለን ለዛ ነው እናመሰግናለን አሁን መግባት ጀምሮ እኔ እየመዘገብኩ ነው ሁለት ሰው ሌላ ተጨማሪ ማደርገው በአንድ ጊዜ ከሁለት ሰው በላይ አታስገቡ እሺ ሁለት ሰው ተመዝግቦ ሲወርድ ሌላ ሁለት እንደዚህ ተጨማሪ የማደርገው። አቡዬ ስትመዘግቢ ያው እኔ ጋር ማስታወሻ አለ። እኔም እንትን ሞክራሉ ለማያዝ ከአንቺ ጋር ሞር እንትን ለማለት ስትመዘግቢ ከቻልሽ አድራሻውን ጭምር ስልክ፣ ሙሉ ስማቸውን ስልካቸውንና እና አካባቢ እሺ አቡዬ፣ ለአንድ ሰው አንድ እድል ስጪ። ለአንድ ሰው አንድ እድል፣ አንድ ሰው ሁለት ሰው ነው? አዎ፣ አይቻልም። አንድ ሰው ለሁለት ልቸርማ መመዝገብ አይችልም። በፍጹም። ይሄማ ፌር አይደለም። ስንት ሰው አለ ኮመንት ላይ እየለመነ እባካችሁ አስገቡኝ እያለ ያለ። ሁለት ሰው ነበር አቡዬ፣ አይቻልም። አንድ ሰው አንድ ነው። እሺ በቃ አዲስ አበባ ላለው ይቅደምልኝ። በቃ እሺ ስም ተናገሪ። ማሪ ክፍለ ሀገር ያለችውን በጣም ታሳዝናለች፣ ግን ክፍለ ሀገር ያለው ይሻላል ማለት ነው። ማስኝና ማሪ ተናገሪ። እንድሬ አባይ እንድሬ። እሺ አባይ እንድሬ፣ አባይ እንድሬ፣ አባይ እንድሬ። እሺ ስልክ ቁጥር ዜሮ ዘጠኝ ሰላሳ ሶስት ዜሮ ስምንት ዜሮ ስምንት ሰማኒያ ስምንት ሰማኒያ ስምንት ሰማኒያ አራት ሰማኒያ አራት። ኦኬ የትኛው ነው አካባቢ አድራሻ? ክፍለ ሀገር ወሎ። ክፍለ ሀገር ሰክሰስ ክፍለ ሀገር የትም ቦታ ቢሆን ይቻላል። ያ ሰው ተወክሎ ትራንስፖርት እኛ ከብር እናረጋለን። እኛ ከምንሰጥበት መጥቶ እንዲቀበሉ የደርሶ መልስ ትራንስፖርት ታቤል አድርገን ፋሚሊ መጥቶ እንዲቀበል እናረጋለን። በጣም እናመሰግናለን። በእውነት በጣም ትልቅ ነገር ነው እያደረክ ያለኸው። ሰክሰስ በእውነት እንጃ ማይ ጉድ ስ ጣም ሰግና ፈጣሪ። እሺ የት ነው ክፍለ ሀገር? የት ያልሽኝ፣ መጽሐፍ ስላለብኝ ነው። ደብተሩ ላይ ወግድ ወረዳ ወግድ ወረዳ የሚባል አካባቢ የት እኮ መጀመሪያ ቦታው ነግረሽኝ። ወሎ፣ ወሎ ወግ ወረዳ ወግዲ ወረዳ ጽፌያለሁ። በቃ ዊልቸርም ሰተክ እንደገና ትራንስፖርትም ችለቅ እጅግ በጣም አድርገን ነው የምናመሰግነው። በእውነት ይሄ ለህዝቡ ትልቅ እርዳታ ነው። ፈጣሪ እድሜ እና ጤና ይስጥ። ንአ ንልካም እ ሰኒ ማርከን ሰኒ ማርከን፣ ሶስቴ ተጣርቼ ካልመለሳችሁ ትወርዳላችሁ። የዚህም ቤት ህግ ታውቃላችሁ አይደለም፣ ታቃላችሁ። እርዳታ ባችሁ እንሰጥ መታችሁ ስም ስጠራ ሶስቴ ካልመለሳችሁ ጠቅያችሁ በቦታችሁ ሰው ተካለሁ። ሰኒ ማርከን መሸጥ

ሰክሰስ ለህፃን ልጅ ይቻላል፣ ዊልቸር ወይስ ለአዋቂ ብቻ ነው? ይህን አላወቅሁም። አዝሎንጋዝ ዊልቸር መጠቀም በሚችልበት እድሜ ሌቨል ላይ እስካለ ድረስ፣ እኛ እድሉ እዚህ እስከተገኘ ድረስ ከቨር እናደርጋለን። እሺ ቴንክ ዩ። እሺ የልጁን ስም ንገሪኝ። ማሬ አንቺ እናቱ ነሽ? እሺ የእናትየውን ስም እና የእናትየውን ስልክ ቁጥር ስጠኝ፣ እና አድራሻ። ውቤ ትባላለች እ ስም ስልክ ቁጥር አላህ ከፍ አድርጎ በቁርአኑ ላይ ለእናት ክብር ሰጥቷል። ከምንም በላይ ሰዓት በላይ ያበላች ሳትለብስ ልብሳ ምንም ቢቸግራት ልጇን የማትረሳ አቤት እናትነት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስሩ ረቂቅ ወቼ የሌለበት ፍቅሩ የማያልቅ የራሷን ፊት ሳታ የልጇን እያየች ሲታመም ታማ ተጨንቃየ ኖረች የእናትነት አቋምላ አርጎት ከፍ